ፕሬዚደንት ዶናልድ ትራምፕ አሁን ፊታቸውን ወደ አፍሪካ ምድር አዙረዋል። ወደ አፍሪካ ሲመጡ ደግሞ አሁን የተለየ መልክ ይዘው ነው። ሃይማኖት ለበስ አይነት የፖለቲካ ካሄድ ነው። ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉት ግድያ የጠቀሱ ይገኛል። ወታደራዊ እርምጃ ወስዳሉ በሚል መዛታቸው ደግሞ በእርግጥም አስደንጋጭ ሆኗል። ከአሁን በፊት ፕሬዝደንት ዶናልድ ትራምፕ አፍሪካ ምድር ላይ ብዙም ኢትዮጵያንና ግብጽን ከማንሳት ያለፈ አንዳች ጉዳይ አልነበራቸውም። አሁን ግን ወደ አፍሪካ የመምጣት ፍላጎታቸው ሃይማኖታዊ ይዘት ያለው መሆኑ ደግሞ ሌላ ትርጓሜ ሊኖረው ይችላል። ታዲያ አረቦቹንስ እንዴት ማሰለፍ ይችላል? በተለይም ሴንቲኮም የሚባለው ኃይላቸው በስፋት የሚንቀሳቀስበት መካከለኛው ምስራቅስ እንዴት እድሉን ይሰጣቸዋል? ጥያቄ መልክ የሚታለፍ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲህ አይነት ሀሳብ ሲሰጡ ከዛቻ ሊያልፉም ላያልፉም ይችላሉ። ግን ደግሞ ትርጓሜው እጅግ አስቸጋሪ ነው። ናይጄሪያ በክርስቲያን ዜጎቿ ላይ ጥቃት እየፈጸመች ነው አሊያም ደግሞ ስቃዩን ቸል እያለች ነው በማለት ፕሬዝዳንት ዶናልድ ትራምፕ ይከሳሉ። ከመክሰሳቸውን ባሻገር ወታደራዊ እርምጃ እንዲወሰድ ፔንታጎን ዝግጅት እንዲያደርግም አስጠንቅቀዋል፣ መልእክቱንም ሰደዋል። ናይጄሪያ ይህን የዶናልድ ትራምፕን ውንጀላ በተደጋጋሚ ብትቃወሙ፣ ግን ፕሬዚዳንት ዶናልድ ትራምፕ ካሉ አሉ አይነት የፖለቲካ ግንዛቤ ያላቸው ሰው በመሆናቸው አሁን ደግሞ ሃይማኖታዊ ሽፋን ያላቸውን ትርምስ አፍሪካ ውስጥ ሊፈጥሩ ይችላሉ የሚል ፖለቲካዊ ስጋት ተፈጥሯል። ከዛ ሲሻገር ደግሞ ፕሬዚዳንት ዶናልድ ትራምፕ በየትኛውም አጋጣሚ ዓለም ላይ እስካሁን እምብዛም እጃቸው ያልሰፋበት ወይም ደግሞ ያላረፈባት አህጉር አፍሪካ ነበረች። በሰፊው መጥተውባታል። ትራምፕ በማህበራዊ ሚዲያ ገጻቸው ማለትም በትሩዝ ሶሻል ሚዲያቸው ላይ በናይጄሪያ የሚገኙ ክርስቲያኖች ላይ የጅምላ ጭፍጨፋ ይፈጽማል በሚል ጽፈዋል። የሀገሪቱ መንግስት በፍጥነት እርምጃ የማይወስድ ከሆነ ለናይጄሪያ የሚሰጠውን እርዳታና ድጋፍ እናቆማለን ወዲያውኑ በአስቸኳይ በሚል ሀሳብ ሰጥተዋል። ከዛም ሲሻገሩ ደግሞ ፔንታጎን ዝግጅት ማድረግ አለበት አይነት ያለው አንደምታም ሀሳብ መስጠታቸው አነጋጋሪ ሆነዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉት መጠነ ሰፊ ጥቃትና መከራም መቆም እንዳለበት ያስቀምጣሉ። የሰዎች ህይወትም እንደዚሁ ያልፋል ብለዋል። ለዛውም ክርስቲያኖች ማለታቸው ደግሞ በዛ አካባቢ ያለውን የናይጄሪያ ህዝብ አብዛኛው ሙስሊም በመሆኑ ሌላ ጫና ውስጥ ሊያስገባው ይችላል ተብሏል። በተለየ መልኩ የማይታይ ከሆነ እጅግ አስቸጋሪ ሁኔታዎች ሊፈጠር ይችላል ብለዋል። ቅዳሜ የናይጄሪያ መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ መግለጫ ሰጥቷል ተገኝተዋል። የዶናልድ ትራምፕን ፍረጃ ውድቅ ከማድረጉን ባሻገር እንደዚህ አይነቱ አኬድ የናይጄሪያን ፖለቲካ አሊያም በአፍሪካ ውስጥ ያለውን እንቅስቃሴ የማይወክል አይነት ይዘት እንዳለው ለመጠቆም ሞክረዋል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በዚህ መንገድ ናይጄሪያ ላይ ጫና ሊፈጥሩ ይችላሉ ተብሏል። የሌጎስ ፖለቲካ አሁን በቀላሉ የሚታመስ ከሆነ ደግሞ አፍሪካም እንደዚሁ በግዙፏ ቁጥር ያላት ናይጄሪያ ላይ የሚፈጸም አንዳች አደገኛ የሆነ ሁኔታ በመሆኑ ልትታመስ ትችላለች ተብሏል። በትሩ ሶሻል ሚዲያቸው ፕሬዚዳንት ዶናልድ ትራምፕ አርብ መልእክት አስተላልፈዋል። ይህ ጽሑፍ ደግሞ ክርስቲያኖች በናይጄሪያ የመኖር ህልውናቸው አደጋ ላይ ወድቋላል፣ አሜሪካ እንዲህ አይነት ግፍ ሲፈጸም ዝምብላ አትመለከትም፣ አትታገስም የሚል ሀሳብም ሰጥተዋል። ታዲያ አሜሪካ ለክርስቲያኖችም ሆነ ለሌሎች እምነት ተከታዮች ተቆርቋሪ የመሆኗ ምስጢር ምንድን ነው የሚል ጥያቄ ሊነሳ ይገባል። ያው ፕሬዚዳንት ዶናልድ ትራምፕ በክርስቲያኖች ላይ የሚፈጸመውን ጥቃት በናይጄሪያ ምድር ንቆጣጠረዋለን የሚል አንደምታ ያለው ሀሳብ ቢሰጡም ግን አጋሮቻቸው በተለይም ነጋዴዎቹ ሙስሊም ሀገራት በመሆናቸው የፕሬዚዳንት ዶናልድ ትራምፕ ሀሳብ የማይሳካበት አጋጣሚ እጅጉን የሰፋ ነው። ሳውዲ አረቢያ፣ ካታርና ረምብሬቶች ጋር በግልጽ የሚሰሩት ከንግድ አንጻር በመሆኑ እነዚህ ሀገራት ደግሞ የሙስሊሙ ዓለም ቁልፍ አገራት በመሆናቸው ለፔንታጎን ቀላል አይሆንለትም። ፕሬዚዳንት ዶናልድ ትራምፕ በሺዎች የሚቆጠሩ ክርስቲያኖች ጽንፈኛ በተባሉ እሳቸው በሚሏቸው ሙስሊሞች ህይወታቸውን አጥተዋል። በዚህ ጽሑፋቸውም ያረጋገጡት ይሄን ነው። ግን ፕሬዚዳንት ዶናልድ ትራምፕ ጽንፈኛ ያሏቸውን ሰዎች የገለጹበት መንገድ ደግሞ ሌላ ጫና ሊፈጥር እንደሚችል ይነገራል። የናይጄሪያ መንግስት ደግሞ ሀሳቡ ያን ያህል ተቀባይነት እንደሌለው ይነገራል። የምዕራብ አፍሪካና የሳህል አካባቢዎች የተለያየ ፍላጎት ያላቸው ሀይሎች ግጭቶችና መከፋፈሎችን ይፈጥራሉ። አመፅ የተቀላቀለበት ጽንፈኝነትን ለመጓጋት ባለን ቁርጠኝነት እንቀጥልበታለን የሚል መግለጫ ከመስጠት ባሻገር የፕሬዚዳንት ዶናልድ ትራምፕን ሀሳብ ተቀባይነት የሌለው ነው በሚል ለማጣጣል ሞክረዋል ግን ደግሞ ፕሬዚደንት ዶናልድ ትራምፕ በእንደዚህ አይነት እንቅስቃሴዎች ሲገቡ ፔንታጎን ጦሩን ሊያሰልፍ ባይችልም እንኳን ግን በዛች ሀገር ላይ ማለትም በናይጄሪያ ጫና ሊፈጥሩ ይችላሉ። የአሜሪካው ፕሬዚዳንት ዩኤስ ቨርጂኒያው ተወካይ ሬሊ ሞር እንዲሁም ደግሞ የኦክላሆማው ቶም ኮልን ጨምሮ በርካታ የኮንግረስ አባላት በጉዳይ ላይ ምርመራ አድርገው በቀጥታ የደረሱበትን እንዲነግሯቸው ማዘዛቸውን ከዚህ ቀደም ማሳወቃቸው ይታወሳል። ታዲያ ፕሬዚዳንት ዶናልድ ትራምፕ አሁን ከናይጄሪያ ፖለቲካ ጋር አብሮ የማይሄድ አን ሱዳን ጥሪውት እያሳዩ ነው በሚል ናይጄሪያ ቁጣውን ብታሰማም ፖለቲካው ግን ሌላ መልክ እንዳለው በግልጽ ለመገመት አያዳግትም። አሁን አፍሪካም እንኳንስ የሃይማኖት ቀርቶ በየትኛውም አጋጣሚ ታጣቂዎች በሚፈጽሙት ጥቃት እየታመሰች ያለች አህጉር ሆና ሳለም ፕሬዚዳንት ዶናልድ ትራምፕ ደግሞ አሁን የክርስቲያንና የሙስሊም እምነት የፖለቲካ ጉዳይ ይዘው ብቅ ሊሉ ከቻሉ አይደለም ናይጄሪያ ሙሉ አህጉሪቷ ትናጣለች ነው ጉዳዩ። ምክንያቱም በሳህል አካባቢ ፕሬዚዳንት ዶናልድ ትራምፕ በባይደን አስተዳደር ያጧቸውን ኃይላት የመመለስ እድልና አጋጣሚን ይጠቀማሉ ተብሎ ይታሰባል። የሳህል ቀጠናዎቹ እንደነ ማሊ፣ ኒጀርና ቡርኪና ፋሶ ያሉት ሀገራት በወታደራዊ መሪዎች የሚመሩ በመሆናቸው አሁን ከአሜሪካ ጆተዋል። እነሱን ለመመለስም ደግሞ እንደ ናይጄሪያ ያለውን አካባቢ የመጠቀም እድሉን ይፈልጉታል ተብሏል። በአሜሪካ ሕግ መሰረት አሳሳቢ በሆነ ሁኔታም በተለየ መልኩ የምት ታይ አገር በሚለው ፍረጃ ውስጥ ገብታለች። ዋሽንግተን ከምትጠቀምባቸው እጅግ ጠበቅ ያሉ ፍረጃዎች መካከል አንዱ ሆኖ የሚታይ ነው። አሜሪካ በመጥፎ ዓይኗ የሆነን አገር አየች እንደማለት ነው። ፍረጃው እጅግ ከባድ ነው። የሃይማኖት ነፃነትን በመጋፋትና ለመጣስ የሚወነጀሉ አገራት ላይ ማዕቀብ ለመጣል ወይም ዲፕሎማሲያዊ ጫና ለማድረግ የሚፈቅድ ነው። ህገ መንግስቱ በዚህ በአሜሪካ ህግ መሰረት ደግሞ በዚህ እንቅስቃሴ ፕሬዚዳንት ዶናልድ ትራምፕን ጨምሮ ሌሎች የአሜሪካ መሪዎች በተለያየ አቅጣጫ ተንቀሳ ተሳቅተዋል በተለያዩ አገራትም ላይ ገቢራዊ አድርገውታል። አሁን ደግሞ በግዙፏ ናይጄሪያም በኢኮኖሚም በህዝብ ቁጥርም ከፍ ያለ ስም ባላት ናይጄሪያ ላይ እንደዚህ አይነት ጫና መፈጠሩ አፍሪካን የሚያምስ ሊሆን እንደሚችል ሳይታለም የፍታፍታ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቅዳሜ የምዕራብ አፍሪካዊቱ አገር ናይጄሪያ አሉ በክርስቲያኖች ላይ የሚደርሰውን ህይወት የመቀማት ጉዳይ ችላ ብለዋለች በሚል ሀሳብ ሰጡ። ናይጄሪያ የአሜሪካ መንግስት የሚሰጠውን እርዳታ ይቆምባታል ብለዋል። ታዲያ ድጋፉ ወዲያውኑ እንደሚቆም በትርሱ ሶሻል ሚዲያቸው ከዝመዛታቸውን ባሻገር አሁን ፕሬዚዳንት ዶናልድ ትራምፕ ምን አይነት የፖለቲካ እርምጃ ውስጥ ይገባሉ? አሳሳቢ ሆኗል። ፔንታጎን ይዘጋጅ ማለታቸው ደግሞ እጅግ አሳሳቢ አድርገዋል። ከአንድ ነጥብ አራት ቢሊዮን በላይ ህዝብ ያላት ቻይና እንኳን በዚህ አይነት እንቅስቃሴ ውስጥ አልገባችም፣ ህንድም እንደዚሁ በምትል አለም ላይ ፕሬዚዳንት ዶናልድ ትራምፕ 345 ሚሊዮን ህዝባቸውን ይዘው የሃይማኖት ውክልና ጉዳይን የማንሳት አስቸጋሪ የፖለቲካ አውድ ፈጥሯልም እየተባለ ይገኛል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ይህን ለምን አሉ? ሃይማኖታዊ ጉዳዮችን ለምን አስተሳሰሩ? ጥያቄ ቢነሳባቸውም ማንም ይሁን ማን ህይወቱን የሚያጣ ካለ ግን ፕሬዚዳንት ዶናልድ ትራምፕ ጉዳዩን በተለየ አቅጣጫ ሊያዩት ይችላሉ ተብሏል። እንደዚህ አይነት እንቅስቃሴዎች ደግሞ በተለያዩ የአፍሪካ ሀገራት ኢትዮጵያን ጨምሮ ሃይማኖታዊ ጉዳዮች አሁን አሁን እየተመዘዙ በመሆኑ የአሜሪካ ፖለቲከኞችም እጅ ሊገባባቸው እንደሚችል ፍንጭ የሚሰጥ ነው። በቅርቡ በኢትዮጵያ የተፈጸመው ጥቃት ከዚህ አንጻር አብሮ የሚታይ ከሆነ በእርግጠም የአሜሪካ ፖለቲካ አፍሪካ አሜሪካ ውስጥ ቀጥ ብሎ መጣል ማለት የሚያስደፍር ያደርገዋል። አሜሪካ ወታደሮቿን የምትልክ ከሆነ አሰቃቂ ግፎችን የፈጸሙ እነዚህ እሳቸው የሚሏቸው ማለት ነው እስላማዊ አሸባሪዎች ጠራርገው ያስወግዳሉ ብለዋል። ዶናልድ ትራምፕ ናቸው ይህን ያሉት። በናይጄሪያ ክርስቲያን ላይ ይደርሳል ላሉት ግድያና ስቃይ ግን ተጨባጭ መረጃ ባይሰጡም ፕሬዝዳንት ዶናልድ ትራምፕ አሸባሪ ያሏቸው ሀይሎች ይጠፋሉ የሚል አንደምታ ያለው ጽሁፋቸውን አስፍረዋል። ትራምፕ ናይጄሪያን የተዋረደች አገር በማለት መንግስቷ በፍጥነት እርምጃ እንዲወስ ውስጥ ከማስጠንቀቂያቸውን ባሻገር ደግሞ የአሜሪካ ፖለቲካ በዚህ ልክ አፍሪካ ውስጥ ከገባ እጅጉን አስቸጋሪ ጊዜ እየመጣ ነው ለማለት የሚያስደፍር ያደርገዋል። ምክንያቱም እንደ ሩሲያና ቻይና ያሉ ኃይላት በተለያዩ አጋጣሚዎች ፖለቲካውን እያመሱት አሊያም በራሳቸው ልክ እየሰሩት ይገኛሉ የሚል እምነት ያላት ዋሽንግተን ቤጂንግንና ሞስኮውን ጫና ውስጥ ለማስገባትም ልትጠቀምበት ትችላለች የተባለ ይገኛል። አቡጃ እንደዚህ አይነት የፖለቲካ ሂደት ባተቀበለውም ትራምፕ ወታደር እርምጃ ውስዳለው ሲሉ ለሰጡት ማስጠንቀቂያ ምላሽ እስካሁን ባትሰጥም ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ሀሳባቸው ልክ እንዳልሆነ ውድቅ ማድረጓ የሚዘነጋ አይደለም። አርብ ቅዳሜ በርካታ ጉዳዮች በናይጄሪያና በአሜሪካ ፖለቲካ ተከስተዋል። ዋይት ሀውስ እንዲሁም አሜሪካ ስለምትወስደው ወታደራዊ እርምጃ ብዙ ማብራሪያ ባይሰጥበትም ፕሬዚዳንት ዶናልድ ትራምፕ ግን ያሉት ጉዳይ እጅጉን አሳሳቢ ነው። የአሜሪካ መከላከያ ሚኒስትር ፔታክሰት ብዙም ከፕሬዚዳንት ዶናልድ ትራምፕ ሀሳብ የራቀ ውጥን የላቸውም። እሳቸውም በራሳቸው ሚዲያ በገለጹት መልክ ማለትም በኤክስ ገጻቸው እየተዘጋጁ ነው በሚል ጽፈዋል። የናይጄሪያ መንግስት ክርስቲያኖችን ይከላከላል ወይም ይህን ሰቅጣጭ ግፍ የሚፈጽሙ እስላማዊ አሸባሪዎችን ታቸውን እናጠፋቸዋለን በሚል ሀሳብ ሰጥተዋል፣ ፔታክሰት። ይህኛው አካሄድ ደግሞ በእርግጥም አሜሪካ በዚህ ልክ አስባ ነጓይ ወይስ አሜሪካ በዚህ አካባቢ ያጣችውን የፖለቲካ መድረክ ድጋሜ ለመውሰድ ውጥን ይዛ የመጣችበት በሚል ብዙዎች ከተለያየ የፖለቲካ ግንዛቤ አንጻር ለማየት ይሞክሩታል። ግን ደግሞ ፕሬዝደንት ዶናልድ ትራምፕ በየትኛውም አጋጣሚ ይሁን በየትም፣ አሁን አሜሪካ ታላቅ መሆን አለባት የሚል አቋም አላቸው። ናይጄሪያ በትራምፕ የመጀመሪያው የስልጣን ዘመንም በአለም አቀፍ የሃይማኖቶች ነጻነት ህግ መሰረት የሃይማኖትን ነጻነት በመውሰድ አሊያን በመግፈፍ ጥሰት በመፈጸም በመታገስ ከወነጀለች በኋላ ለኤሮፓውያን አቆጣጠር በ20 ታህሳስ ላይ አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ አገር ተብላ ትውስዳ ነበር። ታዲያ ፕሬዚዳንት ዶናልድ ትራምፕ ያኔም ቂም ነበራቸው ለማለት የሚያስደፍር ነው። ከ2017 እስከ 2021 በስልጣን ላይ በነበሩበት ጊዜ ያን ያህል ዋሽንግተን ከአቡጃ ጋር የተስማማ ፖለቲካ አልነበራትም። ታዲያ በ2021 የባይደን አስተዳደር ወደ ስልጣን መጣ። እሱ እሱ እንደመጣ ደግሞ የኛውን አኬድ ቀይሮ አቡጃ ከዋሽንግተን ጋር የተስማማ ፖለቲካ ለመቀጠል ሞክራ ነበር። ግን ፍረጃው ምንም አይነት ማብራሪያ ሳይሰጥ ቢቀርም ፕሬዚዳንት ዶናልድ ትራምፕ ዳግም መጥተው ጉዳዩን ወደ ራሳቸው እየወሰዱት ነው የሚል ሀሳብ ተሰጥቷል። ይህ ውሳኔ እጅግ አስቸጋሪ ነው። በአሜሪካ የሃይማኖቶች ነጻነት በሚቀናቀኑበት በዩኤስ ኮሚሽን ኦን ኢንተርናሽናል ሬሊጅስ ፍሪደም ተቋማት ዘንድ ትችት አስከትሏል። በናይጄሪያ አሁንም የሃይማኖት ነጻነት የጣሰ ይገኛል ሲሉ ውቶታቸውን ቀጥለዋል። በእርግጥ ሎቢስትም ቀጥለዋል በሚል ይታማሉ። ትራምፕ ወታደራዊ እርምጃ ለመውሰድ ይዝታሉ። ከዛ በፊት ግን የናይጄሪያው ፕሬዚዳንት ቦላ አህመድ ቲኑቡ ቅዳሜ ለሃይማኖት አለመቻቻለን በመቃወም ሀገራቸው የእምነት ነጻነትን ለማስጠበቅ የምታደገውን ጥረት ዘርዝረው አስቀምጠውላቸዋልና ምናልባት በሁለቱ መሪዎች መካከል ማለትም በትራምፕ ና በቲኑቡ መካከል ጉዳዮች ሊሳኩ ይችላሉ። ቀድሞ ውጥረት ውስጥ ከመግባታቸው ባሻገር መፍትሄ ይመጣል ተብሎ ይታሰባል። ጥያቄው ግን አሁን ናይጄሪያን በዚህ መልክ መፈረ ብቻ ሳይሆን ወታደራዊ እንቅስቃሴዎችን ግምት ውስጥ ለማስገባት ማሰባቸው ነው። ናይጄሪያ ሃይማኖታዊ አለመቻቻል ይታይባታል መባሉን በፍጹም አትቀበለውም፣ እውነታው ልክ አይደለም በሚል ይከራከራሉ። የናይጄሪያ የውጭ ጉዳይ ሚኒስቴር መግለጫ አውጥተዋል። የፕሬዚዳንት ቦላ አህመድ ቲኑቡ መንግስት በእውነተኛ ሰላም፣ መረጋጋት፣ ነፃነትና ዴሞክራሲ እድገት ከሚያምኑ አጋሮች ጋር ለመስራት የማያወላውል አሊያም ወደኋላ አይለም ቁርጠኝነቱን አለም ልታውቅለት ይገባል በሚል ሀሳብ መስጠቱ ይታውሳል። ግን ደግሞ ይህ የመግለጫ ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ በዚህ መንገድ መሄዳቸው ምናልባት መፍትሄ ያምጣ አያምጣ አሁን ጊዜን ጠብቆ የሚታይ እንጂ ሌላ አይነት አንድምታ ትርጓሜ ያለው ሆኖም አልተመዘገበም።